ሰላም እንዴት ናችሁ? እኔ ዮሴፍ ቻሮ ነኝ። ዛሬም ተመልሼ መጥቻለሁ። አፍላ ፊልምስ ቲዩብ ቻናል ላይ እንገኛለን። በዚህ ቲዩብ ቻናል ላይ ስለ ፊልም ኮርስ አጠቃላይ ፊልም ጥበባት ኮርስን እንይዘን እንወስዳለን። እነዚህ በፊልም ውስጥ የሚገኙ አጠቃላይ የሆኑ ኮርሶችን ከድርሰት ጀምሮ እስከ ዲስትሪቢሽን ያሉትን ስቴጆች አንድ በአንድ በዝርዝር ወደ እናንተ አቀርባለሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግና የደወል ምልክቷን በማጥቆር አብራችሁ መቆየት ብቻ ነው። እያንዳንዷ አመለካት ቪዲዮ እናንተ ጋር እንዲደርሳችሁ ማለት ነው። ይህን እድል አላገኙት ለሁሉም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አዳርሱላቸው። ተሰጥኦ፣ ፍላጎቱ እና ፍቅሩ ኖሯቸው እነሱ ጋር በአጋጣሚ በተለያየ ምክንያት ያልደረሰ እንዲደርስ እንዲጠቀሙ ሁሉም ለዚህ ዩቲዩብ ቻናል የተወሰነ እውቀቱን እንዲያገኝ ይረዳልና፣ አባካችሁ ከእናንተ ቀናነት ይጠበቃል። አድርሱላቸው። ዛሬ የምናየው አንድ የፊልም ድርሰት ከዛ ተነስቶ ለተመልካች ብቁ እስከሚሆን ድረስ ከፊልም ብቁ ሆኖ እስከሚቀርብበት ድረስ ያለውን የሚያሳየን የፊልም ደረጃዎች አሉት። እነዚህ አምስት ደረጃዎችን ነው በአንድ ፊልም ውስጥ የሚገኙ አምስት ደረጃዎችን ነው የምናየው። እነዛ አምስት ደረጃዎች ምናቸው? የመጀመሪያው ዲቨሎፕመንት ነው። ሁለተኛው ፕሪ ፕሮዳክሽን ነው። ሶስተኛው ፕሮዳክሽን ነው። አራተኛው ፖስት ፕሮዳክሽን ነው። አምስተኛው ዲስትሪቢሽን ነው ማለት ነው። የመጀመሪያው ዲቨሎፕመንት ስቴጅ ላይ ምንድን ነው የምናገኘው? ስክሪፕት ነው። ስክሪፕት በደራሲው ተጽፎ የመጣው ስክሪፕት ያን ስክሪፕት የማረም የማስተካከል እና ለፊልም ለፊልም ስራው ብቁ ዝግጁ የሆነ ስክሪፕት የምናደርግ የምናዘጋጅበት ያ ፕሮሰስ ዲቨሎፕመንት ስቴጅ ላይ ነው የምናከናውነው። አንድ ፕሮዲስ ሊያደርገው የመጣ አንድ ፕሮዲሰር ያን ስክሪፕት ከመረጠ በኋላ ያም እንደተመረጠ ቀጥታ ወደ ስራ አይገባም። ስለዚህ ያን ስክሪፕት ይነበባል መስተካከል የሚገባቸው ነገሮች ድጋሚ ሪራይት ይደረጋሉ። በራሱ በደራሲው ሊሆን ይችላል፣ ወይንም በሌላ ደራሲ ሊሆን ይችላል። በቀጣይ ደግሞ ወይንም በአዘጋጁ ሪራይት ተደርጎ ለዛ ለፊልም ለመስራት ብቁና ዝግጁ ነው ተብሎ ሲታመንበት ሁሉም ሲያምንበት ወደ ቀጣዩ ስቴጅ ይሸጋገራል ማለት ነው። ቀጣዩ ስቴጅ ምንድነው? ፕሪፕሮዳክሽን ነው። የፕሪ ፕሮዳክሽን ላይ ምን ከዲቨሎፕመንት ስቴጅ ላይ የተቀበልነውን ስክሪፕት እዚ ጋር የተለያዩ ባለሙያዎች ይዋቀራሉ፣ ይሰበሰባሉ፣ ይዘጋጃሉ። እነዛ ይበተናል፣ እነዛ ለሁሉም ባለሙያዎች በሚባል ደረጃ ስክሪፕቱ ይበተንና ከዛ በኋላ ለዛ የሚያስፈልጉት እያንዳንዱ ነገር እያንዳንዱ ባለሙያ በየራሱ በደ በስራ ድርሻው ኃላፊነቱ የሚያስፈልገውን ለዛ ስክሪፕት ግብአት ይሆናል የሚለውን ነገር በአጠቃላይ ዝግጁ ያደርጋል። ካሜራ ማኑ በራሱ ይዘጋጃል። ላይት ማኑ፣ ሳውንድ ማኑ፣ አርት ዳይሬክተር፣ ኮስቹም ዲዛይነሩ ኮስቹም ዲዛይነር፣ ሎኬሽን ፋይንደር በጣም ብዙ ናቸው፣ በርካታ ናቸው። አዘጋጁ በዋናነት ፕሮዳክሽኑን ይመራዋል። ሁሉንም ፕሮዳክሽን ማናጀር ደግሞ አጠቃላይ ነገሮችን ኮሚኒኬት እያደረገ ፕሮዳክሽን ማናጅንጉን ሁሉን ነገር ይቆጣጠራል፣ ያሳልጣል፣ ያስተካክላል። አዘጋጁ የሚፈልጋቸውን ነገሮች ይደረጉለታል ማለት ነው። በፕሮዳክሽን ማናጀር አማካኝነት አዘጋጁ የሚፈልጋቸው ነገሮች ከእያንዳንዱ ባለሙያዎች ይቀርቡለታል። ከዛ በኋላ እስከነ ካስቲንግ ጨምሮ ማለት ነው። ካስት ያደርጋል በድርሰት ውስጥ የጻፉት ወይም የተገለጹት ካራክተሮችን ይወክሉልኛል፣ እነሱን ሆነው ይሰሩልኛል የሚላቸውን ተዋናያኖች አክተሮች ይመርጣል። ለነዛ አክተሮች ሚናቸውን ይሰጣል። ከዛ በኋላ ሬርስ ይደረጋል። ዝግጅቱ አጠቃላይ ሁሉ ነገር ይከናወንበት ይስተካከልና የሀ ስቴጅ የፕሪፕሮዳክሽን ስቴጅ ይባላል። እነዛ ሁሉ ሁሉም ነገር ሁሉም ባለሙያ የእያንዳንዱን የየራሱን ስራ ከሰራና ካስተካከለ በኋላ ሁሉም ነገር ዝግጁ ጥንቅቅ ብሎ ካለቀ በኋላ ወደ ቀጣዩ ወደ ሶስተኛው ስቴጅ ይሸጋገራል ማለት ነው። ተመልካቾቻችን አብራችሁኝ እንደሆናችሁ ባለሙሉ ተስፋ ነኝ። ሰብስክራይብና ላይክ በማድረግ ኮሜንትም በማስቀመጥ ያላችሁን አብሮነት አሳዩኝ ለሌሎችም እንዲደርስ የበኩላችሁን አስተዋጽኦ ና ቀናነታችሁን አድርጉ፣ ሁሉም ጋር እንዲደርስ ማለት ነው። ይህንንም ስለምታደርጉ አመሰግናለሁ። ቀጣዩ ይሄ በፕሪ ፕሮዳክሽን የተስተካከለው ና ጠንቅቅ ያለው ወደ ፕሮዳክሽን፣ ወደ ሶስተኛው ስቴጅ ይሸጋገራል ማለት ነው። ይሄ ፕሮዳክሽን ምንድን ነው ስቴጅ? በዲቨሎፕመንት ና በፕሮዳክሽን ስቴጅ የተስተካከለ የተዘጋጁበት ስክሪፕት የተጻፈበት የተስተካከለበት ፕሮዳክሽን አባላት አጠቃላይ ተዋቅረው ስራቸውን የሰሩበት ያጠናቀቁበትን ስራ ወደ ተጨባጭ የሆነ ስራ የሚቀይሩበት ስቴጅ ነው። ወደ ቀረጻ ስኬጁል ይወጣል። 15 ቀን ሊሆን ይችላል፣ ሀያ ቀን ሊሆን ይችላል፣ አንድ ወር ሊሆን ይችላል፣ ከዚም በላይ ሊሆን ይችላል። እንደ ፊልሙ ሁኔታ ይወስኗል እንደሚወስኑት እንደሚወጣለት ስኬጁል መሰረት ወደ በዛች ስኬጁል መሰረት ቀረጻው ይከናወናል ማለት ነው። ያ ቀረጻ የምናከናወንበት ስቴጅ ፕሮዳክሽን ምርት የምናመርትበት ይሆናል ማለት ነው። ፊልሙን የምንሰራበት ቀጥታ ወደ ሹቲንግ የምንገባበት ስቴጅ ፕሮዳክሽን ስቴጅ ይባላል። በዚህ በፕሮዳክሽን ስቴጅ ውስጥ ድምጽና ምስል ተዋህደው የሚወሰዱበትና የሆነ አውትፑት የምናገኝበት የፕሮዳክሽን ስቴጅ የሶስተኛው ስቴጅ ይባላል ማለት ነው። በዚህ በስኬጁል መሰረት ያንን ባወጣ ነው ስኬጁል መሰረት ይህን ፊልም የያዝነውን ስክሪፕት ቀርጸን ካጠናቀቀም በኋላ ቀጣዩ ስቴጅ ምንድን ነው? ወደ ፖስት ፕሮዳክሽን ማለት ነው። ወደ ፖስት ፕሮዳክሽን እንሄዳለን። ያ ፖስት ፕሮዳክሽን ኤዲቲንግ ነው። ኤዲቲንግ ከራፍከት ጀምሮ ፋይናል ከት ከላር ግሬዲንግ ሳውንድ ስኮሩም ሁሉንም የሳውንዱ እያንዳንዱን የፊልሙ ኤዲቲንግ የምናከናውንበት ስቴጅ ወይም ደረጃ ፖስት ፕሮዳክሽን ይባላል ማለት ነው። አራተኛው ከዛ እዚ ጋር ጥንቅቅ ብሎ ካለቀልን በኋላ የምንፈልገው ምስልና ድምፅ ፊልሙም እያንዳንዱን ሲኩዌንሱን ጠብቆ በአማረ መልኩ ከመጣልን በኋላ ምንም ጉለት ሳይኖረው ሁሉ ነገር ተስተካክሎ ባሰብ ነው ደረጃ እና ልክ ከመጣልን በኋላ ይሄ ፖስት ፕሮዳክሽን ክጠናቀቅና ወደ ተመልካች የምናቀርብበት ስቴጅ እንሸጋገራለን። ይሄ ዲስትሪቢሽን የምናሰራጭበት ስቴጅ ነው ማለት ነው። ይህ ፊልም ካለቀ በኋላ እነዚህን አራት ስቴጆች አልፎ ከዲቨሎፕመንትን፣ ፕሪፕሮዳክሽን፣ ፕሮዳክሽን እና ፖስት ፕሮዳክሽን አልፎ ጥሩ አውትፑት ይዘን ከጨረስን ካጠናቀቅን በኋላ ተመልካች በመረጥ ነው አማራጭ ወደ ተመልካች የምናሰራጭበት ስቴጅ የመጨረሻው ፋይናል ስቴጃችን ዲስትሪቢሽን ይባላል። ይህ ዲስትሪቢሽን ምንድን ነው? ተመልካች ወይ በዩቲዩብ ላይ ልንተጠቅመን ልናሰራጨው እንችላለን። ሲኒማ ቤት ሊሆን ይችላል። በቲቪ ጣቢያዎች ሊሆን ይችላል። በተለያየኛ በመረጥ ነው ማስተላለፊያ መንገድ የምናስተላልፈት የምናሰራጭበት የዲስትሪቢሽን ስቴጅ የመጨረሻው ነው ይባላል ማለት ነው። በእነዚህ አምስት ስቴጆች ማንኛውም ፊልም ማንኛውም ፊልም እነዚህን ስቴጆች ሳያልፍ ሳያከናወን የሚሰራ ምንም አይነት ፊልም የለም ማለት ነው። አንዱም ከጎደለ ፊልሙ ሳይሰራ ይቀራል። አንዱ ከአንዱ አይቀድምም። በቅደም ተከተል ከዲቨሎፕመንት እስከ ዲስትሪቢሽን በቅደም ተከተል ሁሉም ይሰራል። አንዱ ከአንዱ አይቀድምምም አንዱም ከመሃልም የሚቀር ስቴጅ የለም። እነዚህ አምስቱ ስቴጆች በአጠቃላይ በስነ ስርዓት እኩል በቅደም ተከተል ሄደው ሲጠናቀቁ አንድ የምንፈልገውን ቆንጆ ፊልም ይዞልን ይወጣል ማለት ነው። ስለዚህ እነዚህ አምስት ስቴጆች እንዳይረሱ በዝርዝር ደግሞ በቀጣይ ቪዲዮዎች በዝርዝር እነዚህ አምስት ስቴጆች ውስጥ ምን ምን አሉ የሚለውን እናያለን። ቀጣይ እስከምንገናኝ ሰላም፣ ፍቅር፣ ጤና ይስጥን። አመሰግናለሁ። ይመቻችሁ። እወዳችኋለሁ። ሰላሙ ነው።